ሀያ አንደኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ትላንት ሲደረጉ ንግድ ባንክ ሀዋሳ ከተማና አርባ ምንጭ ከተማ አሸንፏል። ሀዋሳ በአሊ ሱሌማን ሀትሪክ ታግዞ መቀሌ ሰባ እንደርታን አምስት ለሁለት አሸንፏል። ሀይቆቹ ከወራጅ ቀጠናው ባይወጡም ወደ አስራ አምስተኛ ከፍ ብሏል። አርባ ምንጭ በተመሳሳይ አህመድ ሁሴን ባስቆጠራቸው ሶስት ግቦች አዳማ ከተማን ሶስት ለባዶ አሸንፏል። ደረጃውንም አራተኛ በማድረግ ወደ ዋንጫ ፉክክሩ ተጠግቷል። ዛሬ በጣና ደርቢ ፋሲል ከነማና ባህርዳር ከነማ የእርስ በርስ ጨዋታ ያደርጋሉ። ባለፈው ሳምንት አጼዎቹ በአርባ ምንጭ የተሸነፉ ሲሆን የጣና ሞገዶቹ በአንጻሩ ቅዱስ ጊዮርጊስን በአራት ለአንድ ሰፊ ውጤት መርታታቸው ይታወሳል። የመጀመሪያ ዙር ግንኙነታቸው ባለፈው ወር በባህር ዳር ከነማ ሁለት ለአንድ አሸናፊነት መጠናቀቁም አይዘነጋም። የዛሬው ጨዋታቸው ቀን ዘጠኝ ሰዓት ላይ ይደረጋል። በሌላኛው ጨዋታ ቅዱስ ጊዮርጊስና ወላይታ ድቻ አመሻሽ 12 ሰዓት ላይ ጨዋታቸውን ያካሄዳሉ። ኢትዮጵያ መድን፣ ኢትዮጵያ ቡናና ሀዲያ ሆሳዕና የኢትዮጵያ ፕሪሚየር ሊግን በመምራት ላይ ይገኛሉ። የኢትዮጵያ አትሌቲክስ ፌዴሬሽን ብቁና ዘመኑን የሚመጥኑ የአትሌቲክስ አሰልጣኞችን ለማፍራት እየሰራ መሆኑን ገለጸ። ፌዴሬሽኑ ይህንኑ አላማ ግቦ ከሰሞኑ ሲሰጥ የነበረውን የአትሌቲክስ አሰልጣኞች ስልጠና አጠናቋል። ኪዳነ ማርያም ብርሃኔ ተጨማሪ አዘጋጅቷል። ብቁ አሰልጣኞች ሲኖሩ ብቁ ሰልጣኞች ይፈጠራሉ። እሱን ተከትሎም ሀገር እንደ ሀገር በውጤታማ ስፖርተኞች ተጠቃሚ ትሆናለች። የኢትዮጵያ አትሌቲክስ ፌዴሬሽንም ይህንኑ አላማ አንግቧል። ፌዴሬሽኑ የዓለም አትሌቲክስ አንደኛ ደረጃ የአትሌቲክስ የአሰልጣኞች ስልጠና በመስጠትም በሙያዊ ያደጉ ከዘመኑ ሳይንሳዊ ስልጠና ጋር የተዛመዱ የአትሌቲክስ አሰልጣኞችን ለማፍራት እየሰራ ነው። ለዚህም በሁለተኛ ዙር ለአትሌቲክስ አሰልጣኞች በንድፍ ሀሳብና በተግባር የተደገፈ ስልጠና ሰጧል ነው ያሉት ስልጠናውን ከሰጡት መካከል አንዱ የሆኑት ኢንስትራክተር ሳሙኤል ብርሃኑ ዓለም ከደረሰበት በተለይ ከስፖርቱ ጋር ተያይዞ ሞራፍ ከኋላ ቀር ከሆነው የአሰለጣጠር ሲስተም ውስጥ ውጭ ወጥተን እንግዲህ ወደ ሳይንሱ ገብተን የተሻለ ስልጠና መስጠት የሚያስችለንን ነገር ለመውሰድ እና በአትሌቶቻችን ብቻ ወይም ደግሞ ተፈጥሮ በለገሰች ነገር ላይ ብቻ መሰረት ባደረገ እየሰራን ያለውን ነገር በመቀየር የተሻለ አሰለጣጠን ሲስተም ውስጥ አሰልጣኞቻችን እንዲገቡ ለማስቻል አቅዶ እየተሰራ ያለ ስልጠና ነው። የዓለም አትሌቲክስ አንደኛ ደረጃ የአሰልጣኞች ስልጠናን ከወሰዱት መካከል ስልሳ በመቶዎቹ ሴቶች ናቸው። ይህም የሆነበት ምክንያት እንደ ሀገር የሴት አሰልጣኞችን ቁጥር ከመጨመር ባሻገር ለሴት አትሌቶቻችን ጥቅሙ ከፍተኛ መሆኑን ኢንስትራክተሩ ገልጸዋል። ማጆሪቲውን የሚሸፍነው ሴቶች ያሉበት ስልጠና ነው። ይሄ ደግሞ እንግዲህ ያው ሴቶች በባህሪያቸው ከጥንካሬያቸውም ባለፈ የሰጣቸውን ስራ በትኩረት ተቀብለው ከማስተላለፍም ባለፈ አንድ እድሉን አግኝተው ወደ ማርኬቱ እንዲመጡ ከማድረግ ነው ለማድረግ ነው። ከዚህ ባለፈ ደግሞ በተለይ ደግሞ ሴት አትሌቶቻችን በጣም በእነሱ ነው አንድ ሳ እንዲደረጉ የሚችሉት እና ሴቶችን ማብዛት ማምጣት እና ሊሰለጥኑ ማድረግ የተሻለ ነው ብለን አስበን እየሰራን ያለ ነው። በቀጣይ ከሰልጣኞች ምን ይጠበቃል ላልነው ጥያቄም ተከታዩ ምላሽ ሰጥተዋል። የተሻለ ና አለም ላይ ያው ትልቁ ኮምፒታንት የሆነው የስፖርቱ ዘርፍ አትሌቲክስ ለመሆኑ መጠን ተጽዕኖ መፍጠር የሚችሉ አሰልጣኞችን ለማፍራት ነው እየሰራን ያለ ነው። ና ሲጀመር ጥሩ ነን በአትሌቲክሱ እንደ ሀገር እግዚአብሔር ይመስገን ብዙ የወረደ በሚባል ደረጃ ላይ አይደለንም እና ያንን አስጠብቆ ከዚህም ባለፈ ደግሞ ህዝባችንና ሀገር ከመ ወደምትጠብቀው ወይም ወደምትፈልገው ከቀደመው ወደ ማማችን ተመልሰን መግባት የምንችልበትን ነገር ሊስሩልን የሚችሉ አሰልጣኞች እነዚህ ስለሆኑ እንግዲህ ይሄንን ወደ እነሱ ሼር እያደረግን ያለ ነው እና እስካሁን ያለው ጥሩ መቀባበል መንፈስ ነው ያለው። ጥሩ ናቸው። በጣም በትጋት ነው ቴዎሪንም ፕራክቲሱንም እየወሰዱ ያሉት እና አይሆፕ ማጆሪቲ ውጤታማ ሆነው ወደሚቀጥለው ሌቭል ያልፋሉ ብዬ ያስባለ። ብቁ አሰልጣኞችን ለማፍራት የሚደረገው ጥረትን በቀጣይ ተጠናክሮ እንደሚቀጥል ነው ኢንስትራክተር ሳሙኤል ብርሃኑ እየነገሩን። እዚህ ጋር ብቻ እንዲቆሙ አይደለም። አሁን እኛ በጣም ሳቹሬትድ በሚባል ደረጃ በጣም በሀገር ውስጥ አንደኛ ደረጃ እና በሁለተኛ ሀገር ውስጥ ሁለተኛ ደረጃ ላይ በጣም በስፋት አለ። የትኛውም ክልልና ከተማ አስተዳደር ቢኬድ የአትሌቲክስ አሰልጣኞች በጣም በብዛት አሉ። ግን እውነት ማርኬት ውስጥ ገብተው ኮምፒታንት ሆነዋልን ወይ ብለን ስንል እንብዛም ነው። እና እነሱ ላይ ወያ ማሻሻያ እና አዳዲስ የሆኑ ሳይንስ ያፈራቸው ነገሮችን ከማስገንዘብ አንጻር እያቃቅደን እየሰራንበት ነው ያለነው። በክልሎች ላይ እንደዚህ አይነት ነገሮች የተሰጡ ነው ያሉት። ከዚህም ባለፈ ኢንተርናሽናሉን ይህንን የወሰዱትም እንደዚህ በዚህ በፈርስት ሌቭል ላይ ብዙ አሉ። ስለዚህ ምንድን ነው ከዚህ በኋላ የሚኖረው ፕሮግራም እነዚህም እያሳደጉ ሁለተኛን ሶስተኛ ደረጃ እየወሰዱ ስፔሻላይዝ እያደረጉ ያው ስፖርቱ ከዚህ ከአሁን ከሚሰለጥኑበት ከመልቲ ኢቨንት ከሚባለው ከዩ ሲክስቲን እና ከዩ ኤይቲን ባለፈ ሲኒየር አትሌቶችን ማሰልጠን የሚችሉበት ሌቭልን ወደዛ እንዲያድጉ ነው በትጋት የምንሰራው። የባህል ስፖርት ውድድሮች መካሄድ በማህበረሰቡ መካከል ያለውን መስተጋብር ለማጠናከር ፋይዳው የጎላ መሆኑ ተገልጿል። በአዊ ብሔረሰብ አስተዳደር ጓንጓ ወረዳ በዘጠኝ የባህል ስፖርት አይነቶች ውድድር ተካሂዷል። የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን መምሪያ መረጃውን አድርሶናል። ግዛቸው ያረጋል ያቀርበዋል። በአዊ ብሔረሰብ አስተዳደር ጓንጓ ወረዳ በዘጠኝ የስፖርት አይነቶች ሲካሄድ የነበረው የባህል ስፖርት የገና ጨዋታ፣ የፈረስ ጉግስ፣ የፈረስ ሽርጥ፣ ኮርቦ፣ ቀስት፣ ሻህ፣ ኩብ፣ ገበጣ 18 ጉድጓድ እና ገበጣ 12 ጉድጓድ የተሰኙ የባህላዊ ስፖርት አይነቶች ውድድር ተካሂዷል። ይህ የባህል ስፖርት ውድድር በክልሉ የጸጥታ ችግር ምክንያት ለሁለት ዓመታት ተቋርጦ የቆየ ሲሆን አሁን ባለው አንጻራዊ ሰላም ምክንያት ውድድሩን ማካሄድ በመቻሉ እንዳስደሰታቸው የባህል ስፖርት ተወዳዳሪዎች ተናግረዋል። ያው ይህ ጨዋታ ከዚህም በፊት ሁለት ዓመት የክል ተዘግጦ ነበር። አሁን ስለተከፈጠ በጣም ደስ ብሎናል። የባህላዊ ስፖርት ማለት ለእኛ ፍክር ያለው ለእኛ ለስፖርት ማለት ቴናም ለጤናነትም አሪፍ ነው። የአባታችንን የአያታችንን ታሪክ ይዘን ክብሩን በክብር አድርገን በፈረስ በሽርት በጉጉስ ተወዳድረን በጨዋታ ውስጥ ላይ ነው አሁን የምንገኘው። የጓንጓ ወረዳ ወጣቶችና ስፖርት ፈት ቤት ኃላፊ አቶ በላይ ገድፍ የባህል ስፖርት ውድድር መካሄዱ ማህበራዊ ትስስርን ለመፍጠር ያለው ፋይዳ ከፍተኛ መሆኑን ተናግረዋል። የዚህ ውድድር ዓላማ ቀበሌውን ከቀበሌ ጋር በመገናኘት ማህበራዊ ትስስር በመፍጠር የተለያዩ ልምዶች የምንውል የምንለዋወጥበት በስራ የደከመን አእምሮ የምናዝናናበት ትልቅ የውድድር መድረክ ነው። የጓንጓ ወረዳ ዋና አስተዳዳሪ አቶ ሰለሞን ቦጋለ የባህል ስፖርት ውድድር መካሄዱ በባህል ስፖርቱ ዘርፍ ተተኪ ስፖርተኞችን ለማፍራት የሚያስችል ነው ብለዋል። ይህን ባህላዊ የስፖርት ውድድር ትውልዱ ማወቅ መቻል አለበት። ገና ጨዋታ ምንድን ነው? የስፖርት ጉግስ ምንድን ነው? ኩርቦ ምንድን ነው? ቀስቱ ሮሮ ምንድን ነው? ሌሎችንም በአጠቃላይ ትውልዱ ማወቅ መቻል አለበት። ይህን ስፖርት ማስቀጠል የምንችለው ተተኪ ሲኖር ነው። የአዊ ብሔረሰብ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ቃለአብ ካሊ የጓንጓ ወረዳ ለባህላዊ ስፖርት ከሌሎች አካባቢዎች ውጤታማና ተሞክሮ ያለው እንደሆነም አስረድተዋል። ብሔረሰብ አስተዳደራችን በተከታታይ አራት ዓመት በአማራ ክልል አንደኛ ሆኖ ነው ያጠናቀቀው። ብሔረሰብ አስተዳደራችን አንደኛ ሆኖ ሲያጠናቀቅ አርባ ፐርሰንቱን ስፖርተኛ ያገኘ ነው። ከጓንጓ ወረዳ ነው። አማራ ክልል ለ19 ዓመት አንደኛ ወጥቷል። የሁለት ዓመቱን ዳታ ሲሰሩ 25 ፐርሰንቱን ውጤት በሀገር አቀፍ ደረጃ ያስመዘገበ ከጓንጓ በወሰዳቸው ስፖርተኞች ነው። እዚህ ሞራል ያስፈልጋል። ለዚህ ስለዚህ ስራ ብንሰራ ትልቅ አቅም ያለበት አካባቢ እንደሆነ ማሳያ ነው። በአዊ ብሔረሰብ አስተዳደር ጓንጓ ወረዳ በዘጠኝ የስፖርት አይነቶች ሲካሄድ የነበረውን የባህል ስፖርት ውድድር የአምቢቂ ቀበሌ አራት ዋንጫዎችን በማንሳት አሸናፊ ሆኗል።